አሰላም አለይኩም ረሙቱ ላይ በረካት ወድና የተከበራችሁ የኢትዮቤ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ነገር ሁሉ ሰላም አልሐምዱሊላህ። እንግዲህ የበዓል ትእዛዝ በጣም አጨናንቆናል። በጣም ሱቁም ጠቧል እንደምታዩት። እንግዲህ አልፈረሽኩም፣ የፊራሽም አለው ግን ምንም ቦታ ስላላገኘሁ አልፈረሽኩም እላቸዋለሁ። ይሄ የሚላከው ወደ አዳማ ነው። እዚህ ጋር እንደምታዩት ሁለት አይነት አዞኛል። እንግዲህ ለእህቱ ሰርፕራይዝ ሊያረጋት ነው፣ ወደ አዳማ የሚላክ ነው። መጋረጃውን በራሱ የቀይ ቡኒው መጋረጃው በራሱ በሁለት ተከፋች ይታያችኋል ለመስኮቱ ሜትር ተኩል ሜትር ተኩል እንደዚህ ተሰርቷል ማለት ነው። እናንተም እንግዲህ ውድ ቤተሰቦች ዘዙላች ሰዎች እዘዙላችሁ አለው። እዚህ ጋር እንደምታዩት ይሄ ማሽ ነው እንግዲህ ከመጋረጃው ጋር የፊራሽ አለው የትራስ አለው ቤቢና የረከቦ ሱፍር አለው። እዚህ ጋር እንደምታዩት በቤጁም በክሬም ከለሩም እዚህ ጋር የትራስም አለው የፊራሽም አለው ቤቢ ያለው የረከቦት ሱፍር አለው። እዚህ ጋር መጋረጃ አለው ማለት ነው። በጣም ያምራል። ይሄ መጋረጃ እንግዲህ ሰቅዬ ባሳያችሁ ደስ ይለኝ ነበር፣ ሰዓት የለኝም። እንደዚሁ ላሳያችሁ፣ አንድ ነው ሳይዙ ይታያችኋል። በጣም ያምራል። እንግዲህ ይሄ በጣም ቢሰቀል ውበቱን እንግዲህ ነግራችሁ አልችልም። እንደምታዩት ክሬም ከለር ነው። በጣም የሚያምር መጋረጃ ነው። ኢንሻአላህ ይህም ሁለት ተከፋሽ ነው። እንደዚህ ሜትር ተኩል ሜትር ተኩል ነው። ገበሩ በነጭ ማለት ነው። እነዚህ እንግዲህ ከትራስ ልብሶቹ ላይ ተቆርጦ የተሰሩ መጋረጃዎች ናቸው። ራሱን ችሎ የሚመጣ መጋረጃ አለ ማለት ነው። እንግዲህ ውድ የኢትዮ ቤተሰቦች ቪዲዮን ከመጀመራችሁ በፊት ላይክ አድርጎ እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ላይክ ላይክ አድርጉላችኋለሁ። ቻናሉን አሳድጉ፣ የተለያየ ነገር አቀርብላችኋለሁ ኢንሻአላህ። ለረክብ የምትፈልጉ እንዲሁም ለችርቻሮ እንግዲህ ለቤተሰብ ሀዲያ ይሄ ሀዲያ ነው እንግዲህ፣ እህቱ ሰርፕራይዝ ሊያረጋት ነው ማለት ነው። በጣም የሚያማምር ዥላችሁ መጣለው፣ የተለያየ ከለር ዲዛይን ለመምረጥ ማለት ነው። ኢሞ፣ ቴሌግራም፣ ዋትሳፕ አናግሮኝ፣ ቴሌግራም ሊንኬን እልክላችኋለሁ። እዛ ውስጥ ተጭናችሁ ምረጡ ማለት ነው። የተለያየ አቀርብላችኋለሁ ብያቸዋለሁኝ። እንግዲህ እንሻአላ አረቢያን መጅልስ ጭምር ማንኛውንም ቴሌግራም ቻናል ውስጥ ገብታችሁ የምታዩትን በሙሉ የማቀርቡ ነው። እንግዲህ ውዴ ቻናል ቤተሰቦች፣ እኔ ደግሞ ለእናንተ ይጠቅማል ብዬ የማስበውን ቪዲዮ በሙሉ ወደ እናንተ ሼር አርጋለሁኝ። እንግዲህ ውዴ የዩቱብ ቤተሰቦች የእናንተ ደግሞ ላይክ ላይክ እያረጋችሁ ሼር ሼር እያረጋችሁ አበረታቱኝ። እንሻአላ ቻናሉን አሳድጉልኝ ላችኋለሁኝ ለዛሬ ያስኩት እንግዲህ ቪዲዮ ይሄን ይመስላል። ስለተከታተላችሁኝ ስለ በጣም አመሰግናለሁ። የዛሬ እንግዲህ ሀያ አንደኛው ሌይል ነው። በስራ ቦታ ወደ 4 ሰዓት አካባቢ ሆኗል። መኪና ቆሞ ነው ለራሱ አሁን ቪዲዮ መስራት ያስኩት። ሰዓት የለኝም፣ በጣም አጭር ነው። ነዳጅ በጠፋ ምክንያት ብዙ ሰው እየመለስኩ ነው። እንግዲህ መኪና እጥረት አጥራታ አለና እዚህ እኔ ጋር እንደምንም ብዬ ጨርስ ነበረ። ብዙ ልጆች አሁን ዛሬ መለስኳችሁ ራሱ አላችሁ። መጀመሪያ ዘዙ ብያችሁ ነበረ ገና ረመዳን አንድ ሲል ያው ዘገያችሁ፣ አዲስ ነገር ይመጣል እያላችሁ ይመስለኛል። እንግዲህ ያው ሞቷል። ልክ ረመዳን ሲገባ ነው አዲስ ነገር የመጣው። እያሳየዋችሁ ነበር፣ የተለያየ ቪዲዮ እየሰራሁላችሁ ነበር። እናንተ ዘገያችሁና እንግዲህ ቅርታ አድርጉልኝ ቤት ውድ ቤተሰቦች። ሻ ኢንሻአላህ ላረፋ፣ እንግዲህ እሰራላችኋለሁ። ላረፋ ቀረበ ብላችሁ ታዙኛላችሁ ማለት ነው። እንዳትመለሱ ብላችኋለሁ። እንግዲህ ውድ ደንበኞች እንግዲህ ለዛሬ አስኩት ቪዲዮ ይህን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ